እዚህ ስድስት ወራቶች ውስጥ ካላችሁ የአሜሪካን ኤምባሲ ተብለን ብለው እኛንም ጠይቀውናል። የአሜሪካን ኤምባሲ ደውለናል። የብዙ ሰው ጥያቄ ነው። እውነት ነው ወይ? ይህንን አጣሩ። ሁላችሁ ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ለክርስትና እምነት ተከታዮች በሙሉ መልካም የመስቀል በዓል እመኛለሁ። እንኳን አደረሳችሁ። ኢትዮ ትራቭሎች ነን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። የቪዛ የኤምባሲ የኢሚግሬሽን እንዲ አቀፍና ሀገር ውስጥ በረራዎች ጋር በተገናኘ ቶሎ ቶሎ መረጃዎችን ከጉዞ ጋር በተገናኘ ወደ እናንተ እናደርሳለን። ዛሬ ያስኩላችሁ ትራቭል ሂስትሪ ማስተካከል የምትችሉባቸውን አምስት ሀገሮችን ይዤላችሁ መጥቻለሁ እነዚህ ሀገራቶች ላይ ትራቭል ሂስትሪ በእነዚህ ስድስት ወራቶች ውስጥ ካላችሁ የአሜሪካን ኤምባሲ ትራቭል ሂስትሪያችሁን ይቀበላችኋል ማለት ነው እነማን ናቸው በዝርዝር እነግራችኋል የሚያስፈልገው አንድ ነገር አለ ሰብስክራይብ ማድረግ ላይክ ማድረግ ሼር ማድረግ እና ለሌሎች ደግሞ እንዲደርስ አድርጉልን ጥያቄዎች አስተያየቶች ሀሳቦች እንዲሁም ማወቅ የምትፈልጓቸው የቪዛ መረጃዎች ካሉ ኮሜንት ላይ አስቀምጡ ለነዚህ ሀገራቶች እንግዲህ መስፈርቶቻቸው አብዛኛዎቹ ተመሳሳይ ናቸው። ለአምስቱም ተመሳሳይ ነው መስፈርታቸው። ነገር ግን የተለያዩ ወጪዎች አላቸው ወይም ደግሞ የተለያዩ አኮሚዴሽን ሰርቪሶች አላቸው። እነሱን ወደ በኋላ ላይ እነግራቸዋለሁ ምን ምን እንደሚያስፈልጋችሁ። ነገር ግን የአሜሪካን ኤምባሲ በሚያስገርም ሁኔታ አንድ አፍሪካ ሀገር አለች። እቺን ሀገር ፓስፖርታችሁ ላይ ቪዛ ካለ የዚችን ሀገር ሞር ሰፖርት ያደርገ አሜሪካን ኤምባሲ፣ አውስትራሊያ ኤምባሲ፣ እንግሊዝ ኤምባሲ፣ ጀርመን፣ ፈረንሳይ እነዚህ ሀገራቶች ላይ የምትገቡ ከሆነ ዚችን የአፍሪካ ሀገር ቪዛ ፓስፖርታችሁ ላይ መኖር ይጠበቅበታል ማለት ነው። በጣም በሚያስደንቅ ሁኔታ ማለት ነው። ስለዚህ እኔ እስከምነግራችሁ ድረስ እናንተ ግን ገምቱ፣ ኮሜንት ላይ የዚችን አፍሪካ ሀገር መገመት ትችላላችሁ ማለት ነው። አሜሪካን፣ ካናዳ፣ አውስትራሊያ፣ እንግሊዝ እነዚህ አራት ሀገራቶች ላይ መግባት የምትፈልጉ ሰዎች ካላችሁ እነዚህን የቪዛ ትራቭል ሂስትሪያችሁን ማስተካከል ትችላላችሁ። በራሳችሁም አፕላይ ማድረግ ትችላላችሁ። በመጀመሪያ ደረጃ ትራቭል ሂስትሪ ማለት ምንድን ነው? በዚህ ስድስት ወራቶች ውስጥ ለምሳሌ የአሜሪካን ኤምባሲ በዚህ ስድስት ወራቶች ውስጥ ትራቭል ሂስትሪ አድርጋችኋል ወይም ትራቭል አድርጋችኋል ወይ፣ ወደ ተለያዩ ሀገራት ገብታችሁ ወጣችኋል፣ ያለምንም ችግር በዚህ ስድስት ወራቶች ውስጥ የት የት ሀገራት አድርጋቸዋል ብሎ ይጠይቃቸዋል። እነዚህ አውሮፓ ሀገራት ወይም ደግሞ የአሜሪካን ካናዳ፣ አውስትራሊያ እና እንግሊዝ ሀገራት የትራቭል ሂስትሪ በደንብ ያያሉ። ምክንያቱም የሚያዩበት ዋነኛ ምክንያት ከደህንነት አንጻር ነው። እነዚህ አውሮፓ ሀገራቶች ላይ ገብታችሁ ከነበረ እነሱ ቪዛ ለመስጠት በጣም ይቀላቸዋል ማለት ነው። ምክንያቱም እዛ ሀገር ላይ እንግሊዝ ሄዳችሁ ከነበረ ለምሳሌ የአሜሪካን ኤምባሲ ለመግባት ከፈለጋችሁ እነዚህ በኋላ ላይ የምጠቅሳቸው ሀገራቶችን እነዚህን ሀገራቶችን ከገባችሁ በእነዚህ ስድስት ወራቶች ውስጥ ቪዛ የማግኘታችሁ ድል ወደ 70 ፐርሰንት ይሆናል ማለት ነው። ሌሎች መስፈርቶችም እንዳሉ ሆነው ማለት ነው። ስለዚህ እነዚህ መስፈርቶችን ከምታስተካክሉባቸው፣ በራሳችሁም አፕላይ ከምታደርጉባቸው በጣም ቀላል እንዲሁም ደግሞ በጣም አሪፍ የሚባሉትን የቪዛ አፕሊኬሽን ያላቸው ሀገራቶችን ቶፕ አምስቱን ይዤላችሁ መጥቻለሁ ያለን የመጀመሪያው የመጀመሪያው ዩናይትድ አረብ ኤሚሬት ዱባይ። ዱባይ እንግዲህ በአብዛኛው ሰው ጉዞ ያደርጋል። በጉብኝት በስራ በተለያዩ ምክንያቶች ዱባይ ላይ ደርሶ ይመጣል። አንዳንዴ ዱባይ የሚኬድበት ያው ትራቭል ሂስትሪም ለማስተካከል እስከሆነ ድረስ ዱባይ በቀላሉ ገብታችሁ መውጣት ትችላላችሁ። በተለይ የአንድ ወር አሁን አለ፣ በአንድ ወር የቪዛ ቆይታችሁ ወይም የሁለት ወር ቪዛ ቆይታችሁ ዱባይ ገብታችሁ መውጣት ይጠበቅባቸዋል። አኮሚዴሽናችሁን ራሳችሁ ችላችሁ ዱባይ ደርሳችሁ ብትመጡ አንድም ጉብኝት ታደርጋላችሁ፣ ሁለተኛም ደግሞ እንደ ትራቭል ሂስትሪ ይጠቅማችሁ። ትራቭል ሂስትሪያችሁ ላይ ቢኖር የሚመከረው የዱባይ ቪዛ ነው። ስለዚህ ዱባይ ቪዛ ቢኖራችሁ ሞር ቪዛችሁን ሰፖርት ያደርገዋል። ዱባይ ቪዛ ለማግኘት፣ የአንድ ወር፣ የሁለት ወር ቪዛ ለማግኘት አሁን ላይ ባንክ ስቴትመንት ያስፈልጋቸዋል። እንዲሁም ሆቴል ቡኪንግ ያስፈልጋቸዋል። በእጃችሁ ላይ መያዝ ያለባችሁ 1000 ዶላር ወይንም ደግሞ 3000 ድርሃም በእጃችሁ ላይ መያዝ ይጠበቅባችኋል። ሆቴል ቡኪንግ አለ፣ እንዲሁም ደግሞ የአየር ትኬት ደርሶ መልስ ያስፈልጋቸዋል ማለት ነው። ዱባይ ገብታችሁ መውጣት ትችላላችሁ። ሁለተኛ ደረጃ ላይ ደግሞ ቱርክ ነው። የቱርክ ቪዛ ለማግኘት በሁለት ወር እንዲሁም ደግሞ የአንድ ወር ወይም የአንድ ዓመት ቪዛ ማሰራት ትችላላችሁ። የጉብኝት ቪዛ ማለት ነው። የቱርክ ቪዛ ለማግኘት አሁን ላይ በጣም ቀላሉ መንገድ የአንድ ዓመት ቪዛ ማሰራት ነው። የአንድ ዓመት ቪዛ የተለያዩ ስራዎችን መስራት ትችላላችሁ። በተጨማሪም እንዲሁም ቱርክ ላይ አክራ ወይም ኢስታንቡል ላይ ገብታችሁ የተለያዩ ጉብኝቶችን ማድረግ ትችላላችሁ። የተለያዩ እቃዎችንም ገዝታችሁ መምጣት ትችላላችሁ። የቱርክ ቪዛ ለማግኘት ባንክ ስቴትመንት ያስፈልጋል። እንዲሁም ደግሞ በስማቸው ያለ ቤት፣ መኪና ማሳየት ይጠበቅባቸዋል። በተጨማሪም እሱንም ደግሞ ለማግኘት የቱርክ ቪዛ ለማግኘት ትራቭል ሂስትሪ ያስፈልጋቸዋል ቻይና ወይም ህንድ ወይም ዱባይ ወይም ደግሞ ሲንጋፖር ደርሳችሁ መምጣት ይጠበቅባቸዋል። ይህንን የምነግራችሁ አሁን ከረንትሊ ያለውን የቱርክ ቪዛ አሰጣጥ ነው። ይህንን ማድረግ ከቻላችሁ የቱርክ ቪዛን ማግኘት ይችላላችሁ። በሶስተኛ ሻንጋይ ቪዛ ነው። የሻንጋይ ቪዛ ውስጥ የምትካተተው ማሌዥያ። የማሌዥያን ቪዛ ማግኘት ከቻላችሁ የሚያስፈልጋችሁ ቡኪንግ ያስፈልጋችኋል፣ ፓስፖርት ያስፈልጋችኋል፣ እንዲሁም ደግሞ ባንክ ስቴትመንት እስከ አንድ ሚሊዮን ብር ድረስ ያስፈልጋችኋል። ማሌዥያ የአየር ትኬት ደርሶ መልስ ያስፈልጋችኋል ማለት ነው። ይህንን አሟልታችሁ ማሌዥያ ደርሳችሁ ከመጣችሁ እንደ ትራቭል ሂስትሪ እነዚህን የጠቀስኳቸውን የሶስቱን የትራቭል ሂስትሪዎችን ይቀበሏችኋል። በአራተኛ ደረጃ ታይላንድ ነው ብዙ ሰዎች የሚሄዱበት ሀገር። ታይላንድ ስትሄዱ የሚያስፈልጋችሁ ፓስፖርት፣ ሆቴል ቡኪንግ፣ እንዲሁም የአንድ ወር ወይ የሁለት ወር የታይላንድ ቪዛ በፓስፖርታችሁ ላይ መኖር ይጠበቅበት። የአየር ትኬት ደርሶ መልስ፣ ሆቴል ቡኪንግ፣ እንዲሁም ደግሞ ባንክ ስቴትመንት እስከ አንድ ሚሊዮን ብር ድረስ ማሳየት ይጠበቅባቸዋል። የታይላንድ ደርሶ መልስ ቪዛ ካገኛችሁ በኋላ ፓስፖርታችሁ ላይ ብታስመቱ። አንዳንድ ሰዎች ታይላንድ ቪዛን የሚገዙ ሰዎች አሉ። ይህንን መጠንቀቅ አለባችሁ። በተለይ አሜሪካን፣ ካናዳ፣ አውስትራሊያ እና እንግሊዝ ኤምባሲ የምትገ ሰዎች ቪዛ ባትገዙ ይመረጣል። ብዙ ሰዎች ቪዛ ይሸጣሉ፣ ነገር ግን ጉዞውን አያደርጉም። አንድም ትኬት ወጪ ለመቀነስ፣ ሁለትም ደግሞ መሄድ ስለማይፈልጉ ቪዛቸውን ብቻ የሚገዙ አሉ። ቪዛ የሚሸጥ መሆኑን የአሜሪካን ኤምባሲ ያውቃል። ስለዚህ ጥንቃቄ ማድረግ አለባችሁ። ኤፖርት ልክ ስታልፉ ጌቲን ኢን የሚል ይሰጣቸዋል። ጌቲን ኢን ፓስፖርታችሁ ላይ አለመኖሩን ካወቁና ቪዛውን ብቻ መግዛታችሁን ካወቁ ሪጀክት የመባላችሁ ድል ሰፊ ነው። ምክንያቱም ያንን ዶክመንት አይተው ስለሚያስገቧችሁ ጥንቃቄ ማድረግ ይጠ ታይላንድ ቪዛ ኦነር ራይ ባለው ታይላንድ ስትገቡ ቀጥታ የሚሰጣችሁ ለአንድ ወር፣ ለሁለት ወር ወይም ለ15 ቀን ታይላንድ ላይ እንደምትቆዩ ማሳወቅ ይጠበቅባቸዋል። ስለዚህ ታይላንድ ቪዛ ለማግኘት ባንክ ስቴትመንት ያስፈልጋል ፓስፖርት ያስፈልጋቸዋል። እንዲሁም ደግሞ በስማቸው ያለ ቤት መኪና፣ እንደ ሰፖርቲንግ ሌተር ያስፈልጋል። ፓስፖርታችሁ ላይ ቢኖር እነዚህን አራት ኤምባሲዎች ላይ ብትገቡ የትራቭል ሂስትሪያችሁ ተቀባይነት ያገኛል። በአምስተኛ ደረጃ ኢንዲያ ህንድ ህንድ እንግዲህ የህንድ ሀገር ቪዛ ፓስፖርታችሁ ላይ ቢኖር የአሜሪካን ኤምባሲ፣ እንዲሁም ካናዳ፣ አውስትራሊያ እና እንግሊዝ ኤምባሲዎች፣ እነዚህን ሀገራት አምስቱ መካከል የህንድን ቪዛ ብታገኙ በቀላሉ ማግኘት የምትችሉት ነው። ብዙ ወጪ የላቸውም። ቢያንስ ቢደመር ወጪያችሁ ከ200 ሺ ብር አያልፍም። ስለዚህ ደርሶ መልስ የአየር ትኬታችሁን ችላችሁ ህንድ ለ15 ቀን ወይም ለአንድ ወር ቆይታችሁ ብትመጡ አንድም በጉብኝት ታተርፉበታላችሁ፣ ተዝናንታችሁ ትመጣላችሁ። ሁለትም ደግሞ የትራቭል ሂስትሪያችሁ ስትሮንግ ይሆናል ጠንካራ ይሆናል ማለት ነው። በእነዚህ ስድስት ወራቶች ውስጥ የነዚህን ሀገራት ትራቭል ሂስትሪያችሁን አሟልታችሁ ደርሳችሁ የምትመጡ ከሆነ የአሜሪካን ኢምባሲ፣ እንግሊዝ ኢምባሲ እንዲሁም አውስትራሊያና የካናዳ ኤምባሲ የትራቨል ሂስትሪያችሁን ያለምንም ቅድመ ሁኔታ ይቀበላሉ ማለት ነው። ስለዚህ እነዚህን አምስት ሀገራቶችን ትራቨል ሂስትሪያችሁ ላይ ብታሟሉ ሞር ሰፖርት ያደርጋቸዋል። አጠቃላይ እነዚህን አምስት ሀገራቶችን የሚያገናኛቸው ዶክመንት ነው። ከእናንተ የሚያስፈልጉ ዶክመንቶች ተመሳሳይ ናቸው። ወደ እነዚህ ሀገራት ኤምባሲ ማለት አሜሪካን ኤምባሲ፣ እንግሊዝ ኤምባሲ፣ አውስትራሊያ እና ካናዳ ኤምባሲ እነዚህ አራት ኤምባሲዎች ላይ የምትገቡ ከሆነ እነዚህን የቪዛ አፕሊኬሽኖችን ወይም ትራቭል ሂስትሪዎችን አስተካክላችሁ የምትገቡ ከሆነ ያለምንም ጥርጥር ትራቭል ሂስትሪያቸው ተቀባይነት ያገኛል ማለት ነው በእነዚህ ስድስት ወራቶች ውስጥ። ስለዚህ እነዚህን ማሟላት የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር ላይ እኛ ጋር መደወል ትችላላችሁ። ኢትዮ ትራቭሎች ነን። የተለያዩ ሀገራት የኤምባሲ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። አሁን ላይ የአውሮፓ ቪዛ ለምትፈልጉ ሰዎች እንዲሁም የአሜሪካን የሶስት ወር ቪዛ ለምትፈልጉ ሰዎች በሙሉ በእኛ በኩል ትራቭል ሂስትሪያችሁን አስተካክላችሁ ወደ አውሮፓ ሀገራት መሄድ ለምትፈልጉ ሰዎች በሙሉ እንዲሁም አሜሪካን፣ አውስትራሊያ፣ ካናዳ እነዚህ ሀገራቶች ላይ መሄድ ለምትፈልጉ ሰዎች የጉብኝት ፓኬጅ አዘጋጅተናል ለሰባት ቀን ማለት ነው። ስለዚህ በእኛ በኩል ትራቭል አድርጋችሁ መምጣት የምትፈልጉ ሻንጋይ ሀገር እንዲሁም አውሮፓና አሜሪካን ይዘንላችሁ መጠናል። አብራችሁን ትራቭል ማድረግ ትችላላችሁ። ሰባት ቀን ነው ያዘጋጀ ነው። ስድስት ናይት እና ሰባት ቀን አየር ትኬት፣ አኮሚዴሽናችሁን ሙሉ በሙሉ በእኛ በኩል አዘጋጅተናል ማለት ነው። ስለዚህ ትራቭል ማድረግ ለምትፈልጉ ሰዎች በሙሉ በዚህ ስልክ ቁጥር ላይ ደውላችሁ ከኛ ጋር አብራችሁ ትራቭል ማድረግ ትችላላችሁ። የአሜሪካን የሶስት ወር ቪዛ እየሰራ እንገኛለን። ያለነው ቦሌ ትሮፒካል ሞል ነው። ስለዚህ እኛን ለማግኘት አስቀድማችሁ በዚህ ስልክ ቁጥር ላይ ደውላችሁ እኛን ማግኘት ትችላላችሁ ማለት ነው። ኢትዮ ትራቭሎች ነን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በድጋሚ ለክርስትና እምነት ተከታዮች በሙሉ የኢትዮ ትራቭል ቤተሰቦች እንኳን አደረሳችሁ። መልካም ሁሉ ከእናንተ ጋር ይሁን። ፒስ